ጸሎተ ሐሙስ በኢትዮጵያ ካቶሊካዊት ቤተ ክርስቲያን በተለያዩ ሥነ ሥርዓቶች ተከብሯል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ብፁሕ ካርዲናል ብርሃነ ኢየሱስ የአዲስ አበባ አገረ ስብከት ረዳት ጳጳስ አቡነ ተስፋ ስላሴን ጨምሮ ካህናት ምእመናንና ደናግላን በተገኙበት ነው ዕለቱ በተለያዩ ሥነ ሥርዓቶች የተከበረው። ጸሎተ ሐሙስ የቤተ ክርስቲያኒቱ ሥርዓት አምልኮ መሠረት ተደርገው የሚነሱ ሚስጥራት የተመሠረቱበት ዕለት መሆኑም ተጠቅሷል። የጌታችን ኢየሱስ ክርስቶስን ወንጌል ካነበብን በኋላ በስብከት የምናሰማው በዚህ በጸሎተ ሐሙስ ጌታችን ኢየሱስ ክርስቶስ ምስጢራትን መስርተዋል። እነዚህ ምስጢራት ምስጢረ ክህነትና ምስጢረ ቁርባን ናቸው። ጌታችን ኢየሱስ ክርስቶስ በጸሎተ ሐሙስ ያደረገው ትልቅ የፍቅር ሥራ ነው። እሱም ከሚወዳቸው ከደቀ መዛሙርቱ እንደሚለይ ባወቀ ሁሉ ጊዜ የመጨረሻ እራት የሚባለውን አብረው እራት በልተዋል። እራት ሲበሉ ነው ዳቦውን ወስዶ ቆርሶ ይህ ሥጋዬ ነው፣ ወይኑንም ወስዶ አንስቶ ባርኮ ይህ ደሜ ነው ለኔ መታሰቢያ አድርጉ ብሎ ቅዱስ ቁርባንን የመሰረተበት እለት ነው። እንዲሁም ደግሞ የክህነት አገልግሎትን የመሰረተበት እለት ነው። በዚህ ዕለት ዝቅ ብሎ ተናናሾችን ማገልገል እንደሚቻል ኢየሱስ ክርስቶስ በተግባር ማሳየቱም ነው የተጠቁመው። ይህም ዓለም ሊመራበት የሚያሻውና ትህትና እንዴት መምሰል እንዳለበት ማሳያ ተደርጎ የሚወሰድ ነው። የሚያስደንቀውን ስራ የሰራው እሱ የደቀ መዛሙርትን እግር ማጠቡ ነው እሱን ሲያጥብ ደቀ መዛሙርቱ ሁሉ ተሰብስበው የመጀመሪያ የሚታጠመው ቅዱስ ጴጥሮስ ነበር። እኔ አልታጠብም፣ አንተ አምላክ ነህ፣ ጌታዬ ነህ፣ መምህር ነህ እና የኔ እግር ልታጥብ አይገባም ነ ያለው። እሱ እንደ ሰው ነው ያሰበው። ጌታ ግን በክርስቲያን ሕይወት ውስጥ ወይም በመንግሥተ ሰማይ ታላቅ የሚሆነው ራሱን ዝቅ የሚያደርግ ነው። ጌታ ራሱን ዝቅ አደረገ። ዝቅ አድርጎ የዋርያቱን እግር አጠበ። ትንሣኤና ጸሎተ ሐሙስ የተሳሰረ የእምነት ብስራት እንዳላቸውም ነው የእምነት አባቶች የሚያነሱት። ይህም ለትንሣኤው ብስራት ጸሎተ ሐሙስ መነሻ ተደርጎ የሚወሰድበት ነው። በካቶሊካዊት ቤተ ክርስቲያን ያለው አስተምህሮና ቀኖናም ከዚህ እንደሚመነጭ ተጠቅሷል። ፋሲካ የእምነታችን ሁሉ መሠረት ነው። ነገር ግን ፋሲካና የጸሎት ሐሙስ ማታ ወይም ደሞ የመጨረሻ ራት የጌታ የተገናኙ ናቸው፣ የተያያዙ ናቸው። ስለዚህ ካህናቱም ይህንን ምስጢር በክርስቶስ ቦታ ሆነው ቅዳሴ ይቀድሳሉ። ስለዚህ ክርስቶስ ደግሞ የመሰረተው ይህ ምስጢር የቅዳሴ ምስጢር ወይ ደግሞ የመጨረሻ እራት ላይ የፈጸመው ይህ እንደ ምልክት አለንም እንደ ማስታወሻ አይደለም የምናስበው ለምን ጌታ ራሱ ይሄ ይህ የመሰጣችሁ ይህ ህብስት ስጋዬ ነው፣ ይህ ደግሞ ወይን ደሜ ነው ብሎ ይህንን ደሜን ስጋዬን የበላ ደሜን የጠጣ ለዘላለም ህይወት ይኖረዋል ብሎ ለሐዋርያቱ የነገረበት ነው። በዚያው ምሽት ላይ ኢየሱስ ክርስቶስ በዚህ ዕለት ያሳየው ትሕትና በሁሉም ተከታዮች ዘንድ ሊተገበር የሚገባው መሆኑም ነው የተመላክተው። ለዚህ ደግሞ ራስን ለሌሎች ድጋፍ ማድረግ እንደሚሻም ተጠቁሟል። ሰው ለወዳጁ ለወንድሙ ለማይወደውም ጭምር ጎንበስ ብሎ በትህትና ካገለገለ ታላቅ ይሆናል። እሱ እኮ የሚክደውንም የአይሁዳን እግር አጥቧል። አጥቧል። ሁሉ ሐዋርያት ናቸው የታጠቡት። ስለዚህ በዛ ትህትናን አስተማርን። እኛም ደግሞ በያለንበት በየቤተሰቡ፣ በየጎረቤቱ፣ በየማህበሩ በሀገር ደረጃም እርስ በራስ እንድንተዛዘን፣ እንድንደጋገፍ እንዲሁ ደግሞ እንድንረዳዳ የተቸገሩትን ምንሁን በማሰብ እነሱን እንድናስቀድም አደራ ብሎ አስተምሮናል። በጸሎተ ሐሙስ ያለው ስጦታ በመላው ዓለም በምትገኘው ካቶሊካዊት ቤተ ክርስቲያን በድምቀት እንደሚከበርም ተጠቁሟል። በአዲስ አበባ አገረ ስብከት ልደታ ማርያም ካቴድራል ቤተ ክርስቲያን ሊቀጳጳሱ በተገኙበት የነበረው ስነ ስርዓት በሁሉም የቤተ ክርስቲያኒቱ ቁምስናዎች እንደሚደረግም ነው የተነሳው። ይህ እለት ለእምነታችን ትልቅ ትልቅ መሰረት ነው፣ እና በትልቅ ሁኔታ ነው በአለም አቀፍ ደረጃ በካቶሊክ ቤተክርስቲያን የሚከበረው። በዚህም በአገር አቀፍ ደረጃም እንደዚሁ በየሰበካው ጳጳሱ በካቴድራሉ ካህናቶችን ሁሉ ሰብስቦ አንድ ላይ ቅዳሴ ስርዓት ይፈጽማል እና በቅዳሴ ስርዓት ላይ ደግሞ እንደዚሁ የእጽበተ እግር ይካሄዳል ማለት ነው እና የጌታ ያደረገውን ለማስታወስ እና ደግሞ ዛሬ እውን ሆኖ ዛሬም እኛ ይህንን ከጌታ ጋር በመካከላችን ሆኖ እሱ አለ እናክብረው በሚል ነው ቤተክርስቲያን የምታከብረው።